አሁንም በሉ፣ ለሞተ ነገር በሉ ጨብላችሁ። ለሞተ ትዳር፣ ለሞተ ኬዝ፣ ለሞተ ፕሮሰስ፣ ለሞተ ህይወት፣ ለሞተ መንፈሳውነት፣ ለሞተ ጉዳይ እግዚአብሔር በሉ ጨብላችሁ። እስኪ እግዚአብሔር በሉ ጨብላችሁ። ህይወት ከመስጠቱ በፊት በሉ ቃል ይልካል። ውይ፣ ውይ፣ ውይ፣ ውይ! እስኪ ጨብላችሁ ቃል ይልካል በሉ። ስለዚህ ነው በሉ ጨብላችሁ። ቃሉ ላከና ፈወሳቸው። ካሉበት ጉድጓድ አወጣቸው። እዚህ ጉባኤ ማንም ሰው የለም። በእልታና በጭጨባ በጌታ ኪ በእልት ጮህ ብላችሁ እንዲህ በሉ። አሁንም በሉ ጨብላችሁ። አሁንም ነገሬ ለመለወጥ የሞተ ጉዳይ፣ የሞተ ህይወት፣ የሞተ አገልግሎት፣ የሞተ ትዳር፣ የሞተ ኬይዝ፣ የሞተ ጉልበት፣ የሞተ ጤንነት ለመለወጥ በሉ። እግዚአብሔር ሕይወት ከመስጠቱ በፊት ወጨ ብላች ቃል ይናገራል። ከቃሉ በኋላ በሉ እግዚአብሔር ሕይወት አለ። እረ በጭብጨባ በጌታ በኢየሱስ ስም በሕይወታችሁ ዛሬ እናገራለሁ። እናንተ የተባረካችሁ ናችሁ። የተቀበለው ሰው ሕይወት ይከተሏል። በኢየሱስ ወደ ኋላ አትመለሱም። እግዚአብሔር ብርሃናችሁ ነው፣ ጨለማ አያገኛችሁም። የምትሰሙት ውሸት ነው፣ የምታዩት ውሸት ነው። የሚወርሳቸው የእግዚአብሔር ሀሳብ ነው። ከቃሉ በኋላ በልጨብላች የእግዚአብሔር ህይወት አለ ለተቀበለው ተቀብየዋለሁ፣ በልበጌታ በይ ተቀብየዋለሁ። ያኔ የእግዚአብሔር ህይወት ይገባል። እኔ ምን አቃለሁ ብለህ ነው አ ሕዝቅኤል ሕዝቅኤል ሰላሳ ሰባት ይላችኋል። ተናገርበት አለ። ምን ብሎ ተናገረው? እናንተ የሞታችሁ አጣጥንት ማሪቫላ ጋዳጋያ እናንተ የተበታተናችሁ አጣጥንት እግዚአብሔር ብሎኛል። ምን ተናገራቸው? አይሰሙም። ህይወት የላቸውም። ምንም ጉልበት የላቸውም። ሙተዋል። ከይዜ ያልክ ሰው የኔ ጉዳይ ሙተዋል። የኔ ትዳር ጉዳይ፣ የኔ ነጥ ጸሎት ሙተዋል። መንፈሳዊ ነው ሙተዋል። ዛሬ ይህ ቃል ከተቀበልክ ብቻ ህይወት ይንቀሳቀሳል። እረ አሜን በል በጌታ በኢየሱስ ኢየሱስ እኔ የምነግራችሁ ቃል በል ጨብላችሁ፣ መንፈስም ነው ህይወትም ነው። ጨብላችሁ፣ እኔ የምነግራችሁ ቃል መንፈስም ነው ህይወትም ነው። አንድ ጊዜ ናይን ወደ ምትባል ከተማ የእግዚአብሔር ልጅ ኢየሱስ ገባ። እስኪ ገባ በል ጨብላችሁ። ኢየሱስ የገባበት ነገር ሰላም አለ። ኢየሱስ የገባበት ህይወት ሰላም አለ። ኢየሱስ የገባበት ትዳር ሰላም አለ። ኢየሱስ የገባበት ቸርች ሰላም አለ። እረ አሜን በል በጌታ በየት ገባ? ወደ ከተማ ማ ናይን ወደ ምትባል ከተማ የእግዚአብሔር ልጅ ኢየሱስ ገባ። አንድ ጎበዝ ስኮል ብላችሁ አንድ ደግሞ ለልጅዋ በድንገት ሞተ። ሬሳ ይዘው ሲሄዱ አያቸው። ሞተዋል፣ በጣም ያለቅሱ ነበር። የእግዚአብሔር ልጅ ኢየሱስ ቦስ ያልፍ ነበር። ምን ነው ያለው? ሬሳውን አስቆሙት አደም ሬሳ አላለውም። እሱ አንተ ጎበዝ ውይ! አታ በጭብጨባ ኧረ በጭብጨባ እስኪ ጭብጨባ አንዴ ጭብጨባ አንዴ ጭብጨባ። ቆይ ዛሬ ምሽት በሉ ጨብላች። ለሞተ ነገሬ እንደ ሞተ አልናገረውም። የሚቀበል ሰው ያለ አይመስለኝም። ለሞተ ነገሬ በሉ ጨብላች። ህያው እንዳለ እናገራለሁ። እየሰራ እንዳለ እየተንቀሳቀሰ እንዳለ ጉልበት እንዳለ የማየው እናገራለሁ። በኬታ ኢየሱስም የማየው እናገራለሁ። አንተ ሬሳ ሳይሆንእስክጫው ብላችሁ አንተ ጎበዝ በሉ አን ነገር ልበላችሁ። ዶክተር ቾ የእግዚአብሔር ሰው አስር ሺህ የሚይዝ አዳራሽ ግዛልኝ፣ እንዲያውም ቤትህን ሽጠህ ነው የምትገዛው አለው

ሰው ግን የለም። ተሰራ፣ ሰው የለም። ምን ይል ነበር እዛ። ወጥቶ እየሰማች ነው ወይ አሜን አትሉም ይላል አዳራሹ። አረ አሜን በሉ በጌታ በኢየሱስ እምነት እንደሱ ነው። በል ጮህ ብላች አሜን። በላንተ ይላል አሜን በል አንቺ። አሜን ጉባኤ፣ ሰው የለም አሁን። እስከ አሁን በል ጮህ ብላች። የዓለማችን ትልቁ ቤተ ክርስቲያን እዛ ነው። ትልቁ ስምንት መቶ ሺህ ፕሬየር ማውንቴን ብቻ ሀያ አራት ሰዓት